ውድ ቤተሰብ እንግዲህ ትላንትና ጉዞ ወደ አብርሽ ጋር አድርገው ነበር። እነዚህ ሁለት ጓደኛ ማሞች ማለት ነው ድንቅ። እንግዲህ ምን እንደሚሉ አላቅም፣ ምን እንደሚናገሩ አላቅም። እንግዲህ እኔ እየሾፈርኩ ነበረ፣ መኪና ይዤ ነበር። እነሱ ደግሞ በቃ ምን እንደሚዝናኑ አላቅም፣ ብቻ በጣም ደስተኛ ነበሩ። ቤተሰብ እውነት ለመናገር በቃ በጣም በጣም ከምንም በላይ የትላንትና ቀን በጣም ደስ ስትል ነበር። ማትረሳ ቀን በህይወቴ ማልረሳት ቀን ነበረች ትላንትና ከእነሱም ጋር አብረን በጣም ደስ የሚል ታይም አሳልፈናል። ከብርሽ ከሩታ ጋ ማለት ነው። በጣም ደስ የሚል ቀን ነበረ። ምን ነው በተደገመ አልኩኝ፣ ዛሬ ማለት ነው። በቃ እንደዚህ እነዚህ ሁለቶች ማለት ነው ሲቀውጡት ሲቀውጡት፣ በቃ ከቤት ተነስተው እና ብርሽ ጋር እስከሚደርሱ ሰርግ የነሱ ነበረ። በቃ ሲዘሉ ሲጨፍሩ፣ ወጣ ምን በላችሁ ማለት ነው። ቃላት የለኝም ለነዚህ ሁለት ልጆች ማለት ነው። ግን ማንና ማን እንደሆነ አላውቅም። እኔ እንግዲህ በመኪና ማለት ነው በእሳቅ ነው ፍርፍር ምለው ቤተሰብ ማለት ነው። በቃ አብደዋል፣ ጨልለዋል በደስታ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም፣ ሰላም ብያለው ብያላችሁ በሰላማችሁ ብዙ ብዙ ተረፍረፍ እየበለላይ ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆነው እንግዲህ ትላንትና ከአብርሽ ከሩታ ከይሳቅ ከሁላቸውም ጋር ከዳኒ ከጽጌ በጣም ደስ የሚል ታይም አሳልፈናል ማለት ነው። እውነት ለምናገር የትላንትና ቀን አትረሳ ማለት ነው መቼም አረሳትን በህይወቴ። በዚህ በአጋጣሚ ብዙ መልዕክት እያደረስኩላችኋላችሁ በቃል ተገኝቻለሁ። እናንተም ደግሞ ደስ እንዳላችሁ ተስፋ አደርጋለሁ። መስጂ ያስቀመጣችሁልኝ ደግሞ ለአብርሽ ለሩታ አድርሻለሁ ማለት ነው አስነብብ ያለው ማለት ነው። እንዲሁም በስልክ አገናኘኝ ላላችሁ እህቶቼ ለሁላችሁም ደውዬ አገናኝቻለሁ ማለት ነው እና ረሳዎችም ለብቻዬ ብቻ አይደለም የትኩትና ብርሽ ጋር እናንተንም ኢዥ ነው የትቆታ ብርሽና አሩታጋ ማለት ነው እና በዚህ አጋጣሚ ያው ማርክን አላገኘሁትም። በጣም በማርክ ደግሞ አዝኛለሁ። ብቻ ተደዋውለን አውርተናል። በጣም ደስ የሚታይም ነበረ ትላንትና እውነት ለመናገር ማለት ነው እና መልእክታችሁ ስላደረስኩላችሁ ደግሞ እኔም በጣም ደስ ብሎኛል። እናንተም ደግሞ በጣም እንደምትደሰቱ ተስፋ አደርጋለሁ። ለእያንዳንዳችሁ ኮሜንት የነበረ ኮሜንት ቆርጭ ይህን ነገር አድርሽልኝ ያላችሁ ኮሜንት አልደርሻለሁ እና በስልክም እንደውም ደውለሽ አገናኝ አብረሽ ሩታ ያላችሁ እንግዲህ እንዳገኛችሁ ታውቃላችሁ። በውስጥ ማን ማን እንደሆናችሁ ማለት ነው። እኔ በቃ ይገኛል እውነት ነው መናገር ማለት ነው። ምክንያቱም እኔ ጉጉ ስለነበረኝ አብርሽና ሩታ ለማግኘት አብርሽና ሩታ ያደነኩበት መንገድ ምን አክል እንደነበረ ያው እናንተም ስለምትፈልጉት እናንተም ደግሞ ያንን ቦታ ስላልነበራችሁ ስላላገኛቻችሁ የሰው ልጅ በአንዳንድ ነገር አይመቸውም፣ እና በዛ ደግሞ ጓጉት ጉጉት ብላችሁ ልትቀር አልፈለኩም። ያው ስልክ የሰጣችሁኝ ሁላችሁ ማለት ነው እንደደወልኩላችሁ ተስፋ አደርጋለሁ። እና ያው ብዙ ምናምን ከአብረሽ ከሩት ጋር ያው ታይም ስላልነበረን ነው። በጣም በትንሽ ታይም ነው እናንተ ጋር ብዙዋችሁ ራሱ ስር ካላነሳችሁም ለዛ ነው። ለዛ ደግሞ ይቅርታ ጠይቃለሁ። አብረሽና ቶሎ ቶሎ ስላወራችሁብን ማለት ነው። እና በቀጠል ደግሞ ምን እንደምላችሁ እንጃ፣ አብርሽና ሩታ በጣም የሚለዩ ልጅ ድንቅ ልጅ፣ እውነት ነው የምላችሁ። ከምንም በላይ ካሜራ ላይ እንደታዩ ቪዲዮ ላይ እንደታዩ አይደለም የሰው ማንነቱን በስተጀርባ ያለው ነገር ነው ማየት ያለባችሁ። ብቻ አብርሽና ሩታ ለሰው ልጅ ያላቸው ትትና ያላቸው ፍቅር ወላሂ ነው ምላችሁ፣ ልነግራችሁ አልችልም። በቃ ትትናታቸው የሰው ልጅ እንዴት አድርገው እንደሚይዙ፣ እውነቴ ነው። ሶስታቸውን እኔ ትናንትና በጣም በጣም እንደውም ከቪዲዮ የበለጠ ያወኳቸው ትናንትና ነው ማለት ነው። አብረሽ ለምሳሌ እኔ በጣም ብዙ ሰዓት ነው ብዙ ጊዜ ነው አብረሽን መከታተል የጀመርኩት፣ ግን ቢሆንም ወር እኔ ትናንትና የአብረሽን ማንነት እናውቅ ያለው እውነቴ ነው ምላችሁ። በተለያየ ነገር ቁጭ ብለን ስናወራ አብረሽ እንደዚህ ነበር እኮ እንደዚህ ብታደርግ፣ እንደዚህ አይሻልም ወ። ስለ እንኳን ለእኔ የሰጠኝን ምላሽ በጣም ገራሚ የሚገርም እውነቴ ነው ምላችሁ። በሳቱ ያንን ቪዲዮ ለምን አላያስኩም፣ ቪዲዮ ለምን አልተቀረጸም ያልኩት በጣም ነው የጸጸተኝ ማለት ነው። አብርሽ ለሰው ልጅ ያለው ክብር ሰውን እንዲያድግ እንጂ እንዲጎዳም አይፈልግ እውነቴ ነው ምላችሁ። ቁጭ ብለን ራሱ ቲክቶክ እንደዚህ እየጎረጎርን እያለ ወይኔች ልጅ ለምንድን ነው የሚዘቀዝቋ ሲል እንግዲህ የእነሱን ፈቶ ምናምን የምዘቀዝቅ ሆና እንደዚህ ነገር ተዋት ምናምን ነገር በእኛ ምናም ስላው በቃ እየማለ ማለት ነው። ኔ ወዳጆች እኔ የምትወዱ ከሆነ እኔ የምታደንቁ ከሆነ እንደዚህ ነገር አታርጉ። በቃ ዝም ብላችሁ ማለፍ በቃ የእሱ ምክር እኔ እንጃ። እውነቴ ነው ምላችሁ ቤተሰብ እንኳን ወንድም ራሱ ምክር አይሰጥም። ትላንትና ቁጭ አርጎ ምክንያቱም የእኔ ዩቱብ ገብቶ የማወራውን የምናገረውን አይቱ በጣም ስተት ነገር ነው ምሰሪው። እኔ ለምንም ነገር አልበገርም። ማንኛውም ነገር አይበገረኝም። ስራዬ ብቻ ነው የምፈልገው። በቃ የሰው ልጅ ሰርቶ ማደግና ሰርቶ መለወጥ ብቻ ነው የምፈልገው እንጂ ሌላ የምንም ነገር ይባል ምንም ነገር ማልሰማ ማልበገር ነኝ እኔ፣ ካሁኑም ልንገራችሁ ብሎ በጣም ያጫወተን ጨዋታ። ሩታየም ደግሞ እንደዛው ማለት ነው ሩታ አንቺ ለምን እንደዚህ መልስ አሰጪ ምናምን ስባል እኔ ወጥቼ መልስ የተናገርኩ ቀን ወይም መልስ የሰጠው ቀን ያንን ቀን ነው እኔ በቃ የሚቆጨኝ። እኔም መቼ አልሰጥም፣ ጀስት እንዳብርሽ ነኝ፣ ባሌም እንዳደረገ እኔ ማረጋለው፣ ብላ መልስ ስሰጠን በጣም ተገረምኩኝ። በጣም እውነት ነው የምላችሁ፣ እነሱ ጋር ማለት ምንም ነገር ነገር የለም። ምንም ምን ልበላችሁ፣ እኛ እንደውም ያመናል እንናገራለን፣ ምን እንላለን። እነሱ ግን ከምንም አርገው አይቆጥሩትም እና በጣም አደነኳቸው በዚህ ነገር። አብርሽና ሩታ ደግሞ ለእኛ የሰጡንን ምክር ቅትት ናቸው፣ እንዴት አርገው እንደተቀበሉን። በጣም ደስ የሚሉ ልጆች ናቸው። በዚሁ አጋጣሚ አብርሽና ሩታዬ ክበሩልን፣ ትልቅ ቦታ ደርሳችሁ ደግሞ እኛ ኦዲየንስ ለማየት አብቃንና። በዚህ አጋጣሚ ቃል ገብቶልናል። ካሁን ወዲህ ማልቀስ መጨቃጨቅ የለም ሁሌም የሚያስደስታችሁ ነገር ነው መልቀላችሁ ብለዋል። እንግዲህ ጠብቁ። ትናንትና እንግዲህ ቪዲዮ ሊለቀቅ ነበረ አልተለቀቀም። ሰዓት ይሄደባቸው ማለት ነው እንግዲህ ከኛም ነበር ውጪ። ዛሬ ደግሞ አሪፍ ቪዲዮ ይለቀቃል በአብርሽ ቤት ማለት ነው። ጠብቁ በጉጉት ደስ የሚል ቪዲዮ። የሰርግ ቪዲዮአቸው አለ እለቅላችኋለሁ ብሏቸዋል። ትናንትና አብረንም ስለነበርን እንለቃለሁ ብለዋል። እና ሩታዬ ደግሞ በጣም የምታምር ልጅ በጣም ቆንጅዬ ለሰው ልጅ ትትና ያላት ይሳቅም ደግሞ እንደዛው። በነገራችን ላይ እንደውም ሮታ ከካሜራ ጀርባ ነው በጣም የምታምረው ማለት ነው። ደስ ስትላችሁ በቃ እህትነት ዋ ስታሳይ ስታቅፋችሁ፣ ካጠገባችሁ ቁጭ ስትል አንጀታችሁ ነው የምትበላችሁ። በጣም ምርጥ። እኔ ከጠበኳት በላይ ነው ያገኘኋት ሮታ ትናንትና። እንዲሁም ይሳቅ ይሳቅ በነገራችን ላይ ቤተሰብ ካሜራም ላይ እንደዛው፣ በአካልም እንደዛ ምንም የሚቀየር ነገር የለም። በጣም ደስ የሚሉ ልጆች ናቸው። በጣም ነው ያደሙ እነኳቸው ማለት ነው። አቀባበላቸው፣ አነጋገራቸው፣ ምክራቸው በቃ ደስ ሲሉ የሚሉት ነገር በተለይ አብርሽና ሩታ ማለት ነው። እንጃ ለሰው ልጅ እነሱ ለማየት ሂዶ ለኛ ሲመክሩን በጣም ደስ የሚል ጊዜ አሳልፈናል ከአብርሽና ከሩታ ማለት ነው። በጣም በጣም ከምንም በላይ እንግዲህ ሁላችንም ፋሚሊ ሆነናል ማለት ነው። የኛ ግሪስሊ ፋሚሊ እንግዲህ በምንም ነገር አንበገርም። ማንኛውም የሚያስደስተን ነገር መስራት የምንችል አንድ ሰው ማንኛውም ነገር የሚያስደስተው ነገር ራሱን ደስተኛ ያደርገኛል፣ አይምሮዬን ይቀይርልኛል ያደርገ ነገር ፍላጎቱን ማንም ከለክለው ወይም ደግሞ ማንም ሊያቆመው አይችልም። በቃ እኛ ደግሞ ፍላጎታችን ነበር። ይህን ነገር ብዙ ሰው መልስ እየሰጠበት ነው፣ ያልተባለ ነገር የለም። ብቻ ለእኔ ለእኔ አልሀምድሊላህ ትላንትና በጣም ደስ የሚል ታይም አብርሽና ሩታ በማግኘት ደግሞ ተደስቼ ስቀን ተጫውተን፣ በቃ እንደምታዩን ማለት ነው ፏፈተሽ ብለን ይህን ጓደኞቼን ይዤ ማለት በጣም ደስ የሚል ጊዜ አሳልፈናል ማለት ነው። እነዚህ እንግዲህ ድምቅ የሆኑ ልጆች እየቀወጡት ነው። እረፉ ብላቸው እንኳን አይሰሙኝም ነው። እውነት ለመናገር ግን እኔ ምንም ነገር አላልኳቸውም። ያው ይጨፍሩ፣ ይዝለሉ ሰርግ ነው ብዬ ጸጥ ብያቸው ነበረ። እና ይሄንን ጊዜ ስላሳለፍኩ ደግሞ ከአብርሽና ከሩታ አብርሽና ሩታ በማግኘቴ ደግሞ በጣም በጣም በጣም ደስ ብሎኛል። ውድ ቤተሰቦች እንግዲህ ሰሞኑ በጣም ጠፍቻለሁ። የጠፋሁበትን ምክንያት አንደኛው እና አብርሽ ጋር ለመሄድ ነበረ። በቃ አንዳንድ ነገር የሚዘጋጅ ነገር ነበረ፣ ሳልወጣ በፊት እሱን እያዘጋጀው ነበር። ትላንትና ደግሞ ውጭ ወጥቻለሁ። እንግዲህ ከአሁን ወዲህ አልጠፋም። ባሪፍ ባሪፍ ቪዲዮ፣ በጥሩ ጥሩ ቪዲዮ፣ በመልካም መልካም ነገር ከአሁን ወዲህ መጥፎ ንግግር የለም። ሁሌ መልካም ነገር ይዜናላቸው እንደምንመጣ ተስፋ እና እንዳረጋለን እስከዛ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ነው።